ሰላም፣ ሰላም ውድና የተከበራችሁ የፍርድ ፍርድ ጥገብ ቤተሰቦች እንዴት ናቸው? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው። እንግዲህ ዛሬ በአዲስ ቪዲዮ ተከስቻለሁ እና ሀይሚን ይዤ መጥቻለሁ ማለት ነው። በጣም የምወዳቸው የማከብራቸው ምርጥ ዩቱበሮች ናቸው እና እውነት ለመናገር በጣም ደስ ብሎኛል። ሀይሚ የኔ ፋንድሻ ማለት ነው። እንኳን በሰላም ገባችሁ። አረቦራ አይነፋም። እንቅልፍሽን ትደስቅ ያለሻል ይመችሀባቴ ለማንኛውም ሀይሚዬ፣ እንደዚህ በእንደዚህ አይነት ሁኔታ ስላየዋችሁ በጣም ደስ ብሎኛል። እናንተ የሚያምርባችሁ በቃ እንደዚህ ስትዋደዱ ስትፈቃቀሩ ነው ደስ የሚለው ነገር ማለት ነው። ምክንያቱም የሆነ በቃ ይሄ ማለት ፕራንክ የሚባል ነገር ስትሰሩ ምን አለ መሰላችሁ ጥሩ አይደለም ማለት። አግባብ ባለው መልኩ መሆን አለበት ፕራንክ ሲትሰራ ማለት ነው። ለማንኛውም አሁን በጣም በፍቅር ላይ ናችሁ ያላችሁት፣ በጣም ደስ ብሎኛል የኔ መልካሞች ማለት ነው። ፍቅራችሁን ብዝት ያድርግልኝ እና ዱባይን እንዴት አየሻት? ዱባይ እኮ በጣም የምታምር አገር ነች። በጣም ነው የምወዳት። አየሯም አሪፍ ነው። በጣም የምትወደድ ቦታ ናት። አገርነች ዱባይ የመጀመሪያ ስደት የሄድኩባት ሀገር ነች ዱባይ፣ እና በጣም ወዳታለሁ። አየሩ በጣም ሀሪፍ ነው፣ ተስማሚ ነው። በጣም ተስማምቶኛል። በነገራችን ላይ አየሩ ዱባይ ሀሪፍ ነበረ እና እንግዲህ ያው አርቲስቶቹም እየገቡ ነው ዱባይ በብዛት፣ ዩቱበሮቹም እየገቡ ነው ዱባይ በብዛት ማለት ነው። እንግዲህ ሁላችሁ መልካማችሁ